ሰላም ጤና ስትል ውዲ ቻናል ቢስ በተከታታችሁ በዛሬ ዕለት በልዩ መረጃ ይላችሁ ቅርብ ያለው አርፒጂ ታጣቂው እጅ ሰጧን እስከ ሙሉ ትጥቆ ማለት ነው እጅ ሰግናል። አመሰግናል። በሰሜን ወሎ ከፍተኛ ኪሳራ ማስተናገዱ ተሰምቷል። እሱን ጉዳይ የምንዳስሰው ይሆናል። እንዲሁም በማዕከላዊ ጎንደር ዞን እስከሙሉ ትጥ ሲያስደንቅ እና እስከሙሉ ተተኳሽ በህገወጥ መልኩ ሲንቀሳቀስ የነበር ተጨማሪ አሁን መረጃዎች ወጧል። እሱን ጉዳይ የምናነሳ ይሆናል። ሸዋፋኑ ድርድር መጀመሩ ተሰምቷን እነ መክተው ማሞ እነ ካፕቴን ማስረሻ ሰጤን ጨምሮ ማለት ነው እሱን ጉዳዮች ሁሉ የምንመለከተው ይሆናል። ኢትዮጵያ የታጠቀችውን የዘመናዊ ትጥቅ እሱን ጉዳዮች የምንዳስ ሲሆናል እጅግ በሚገርም ሁኔታ ውድ ቻነብት በተከታታዮች ሰላም ለሀገራችን እያደርግ ዘረኝነት ይውደም። እንግዲህ ወደ አንድነት እየመጣን የሚያመላክት በርካታ አመላካች ጉዳዮች አሉ ማለት ነው። ስለዚህ ለሀገራችን የሚያስፈልገው ሰላም ነው። ጽንፈኝነት በየትም አይጠቅምም። ወደ ቀዳሚ መረጃችን ቀጥታ የምናልፍ ይሆናል ማለት ነው። በምስራቅ ጎጃም ዞን በጎንቻ ሲሶ እነሴ ወረዳ ሳሙኤል አወቀ ክፍለ ጦር አረንዘው ጎቻ ብርጌድ አባልና መሪ የነበረው ይበልጣን ጌራ ከሙሉ ትጥቁ የታጠቀው መሳሪያ በተለይ አርፒጂ እና አብራሮ መሳሪያ ሁለት እንደያዘ መንግስት ያቀርብልት ሰላም ጥሪ ተቀብሎ ገብቷን እጅግ እጅግ እናመሰግናለን። በጣም ልዩ የሚያደርገው በዚህ ትጥቅ የመጀመሪያ ጊዜ እንደዚህ ትዞ ሲገቡ ከጎጃም ላይ ማለት ነው። ዲሽቃ ስናይፐር፣ በርካቶች ህዝብ በፊት በተከታታይ መረጃ ዝንላችሁ ቀርበን ሰርታልንላችሁ እናቃለን። ስናይፐር ዲሽቃ ዘው ይገቡ አሉ። ይሄ ግን ደግሞ የመጀመሪያ ጊዜ ነው። አርፒጂ እና አብራሮ መሳሪያ ሁለቱም በአንድ በማ መር መንግስት ያቀረበለትን የሰላም ጥሪ ተቀላቅሏል። በምስራቅ ጎጃም ዞን እነዘመነ እንዘውረዋለን፣ እንፈልጠዋለን፣ እንሰራዋለን ሲሉት የነበረው ይህ ቀጠና መንግስት ያቀረበለትን የሰላም ጥሪ እየተቀላቀለ በርካቶችም እየፈረሱ ይገኛሉ ማለት ነው። በተለይ ይህ ታጣቂ በልጣን ጌራ ተብሎ የሚታወቀው ማለት ነው የያዘው ሙሉ ትጥቅ አርፒጂና አብራረው መሳሪያዎችን እንደያዘ ሲገባ በነበረው በቃለ መጠይቅ ቆይታ አረበቢስና ትርፍ አልባ ክልሉን ኢኮኖሚ ከማውደም ውጭ ምንም ጥቅም የሌለው ከንቱ ድካ መሆኑን በመረዳቱን ገልጿ፣ ማለት ነው። ስለዚህ ቀሪ ወንድሞቻችን ከዚህ የምትረዱት በርካታ ነገር አለው። ቀጥታ የምናልፈው በተለይ ትናንትና ዛሬም ከጧትም አሁንም ከሰዓትም የገባ በርካታ ተተኳሽ መሳሪያ በህገወጥ ለፋኑ ሊተላለፍ የነበረ በቁጥጥር ስር እየዋለ ይገኛል። አንድ ሺ ሶስት መቶ አስራ አራት ኤም አስራ አራት ተብሎ የሚታወቀው ተተኳሽ ጥይት ማለት ነው። እንዲሁም ሁለት ሺ ሁለት መቶ አስራ ስምንት የብሬን ጥይት ባንድ አስይዙ በቁጥጥር ስር ውሏል። በተለይ የማዕከላዊ ጎንደር ዞን ፖሊስ መምሪያ አዛዥ ደሳሌ አበራ ኮማንደር እንደገለጹት ማለት ነው። በተለይ በዚህ ቀጠና ዋና አዛዥ የሆኑት ኮማንደር ዋና አዛዥ ፖሊስ መምሪያ አዛዥ ዋና ደሳሌ አበራ ኮማንደር እንደገለጹት እንግዲህ ኤም 14 የተተኳሽ ጥይት ክላሽ ለምሳይ ተተኳሽ ጥይት እንደምንለው ሁሉ ኤም 14 ተተኳሽ ጥይት እና የብሬን ጥይት በቁጥጥር ስር መዋሉ ተገልጿል። በተለይ በዚህ ቀጠና ትናንትና በባጃጅ የተያዛለ ከጧት የተያዛለ አሁን ደግሞ የተያዛለ ማለት ነው። በርካታ እንግዲህ ህገወጥ የሚንቀሳቀስ የሚደረስበት ቀጠና መሆኑ የሚያመላክት ነው። ስለዚህ ሰው ከመግደል የማይተናነስ ይሄ ህገ ወጥ የጦር መሳሪያ ተተኳሽ ዝውውሮችን ህግ የማስከበር ዘመቻው ነው መንግስትም አጠናክሮ እየወሰደ ይገኛል። ሰላም ለሀገራችን ያድርግ፣ ሰላም ለክልላችን ይስፈን እንላለን። ሌላኛው እንግዲህ በበርካታ አቅጣጫ በሰሜን ወሎ ዞን መርሳ እና አካባቢ የህብረተሰቡ ሰላም ሲያውቅ የነበረው ለዘረፋ የተሰማራው ሀይል በቀጠናው የሚገኘው ክፍለ ጦር እርምጃ መውሰዱ የወሰደበት ሲሆን የተማረከው የፋኖ ሀይልና ትጥቅና መሳሪያ ስለመኖሩ የክፍለ ጦሩ አዘች ገልጿን። በተለይ በዚሁ ቀጠና የአካባቢው ነዋሪዎች ለሰራዊቱ ያላቸውን ቅርበትና ድጋፍ በተለያዩ መንገድ የገለጹ ሲሆን ህብረተሰቡ ጸረ የሆነውን ኃይል ከሰራዊቱና ከሌሎች የጸጥታ ኃይሎች ጋር በመሆን እንደሚታገሉ ገልጸዋል። በተመሳሳይ መልኩም በማእከላዊ ጎንደር ዞን በጣቁሳ ወረዳ ላይ ተገቢውን ቅጣት ማግኘቱም ታጣቂ ኃይሉ ተገልጿል ማለት ነው። ስለዚህ በዚህ ቀጠና በዛሬው ዕለት በርካቶች እንግዲህ ኪሳራ ሲያስተናግዱ በምርኮኛ መልኩ እነዚህ የምንመለከታቸው ገቢ ተደርገዋል። ፋኖ ኪሳራ እያስተናገደ ይገኛል። በትናንትናው ዕለትም ተመልክተናል። ዛሬ ደግሞ በሰሜን ወሎ ዞን በርካቶች ከፍተኛ ኪሳራ አስተናግደው ቀሪዎች ደግሞ ርዝራዡ በምርኮኛ መልኩ ገቢ አድርጎን፣ መንግስትም ህግ የማስከበር ዘመቻውን አጠናክሮ እየወሰደ ይገኛል። ስለዚህ በተለያየ አቅጣጫ እንግዲህ ሰላም የሚሰልፍበት አመላካች መንገዶች እየተከፈቱ ይገኛሉ። ከዚህ ጋር ይዘን የምናልፈው እንግዲህ ለድርድር የቀርባሉ ዋና የፋኖ መሪቦች የሚባለው በሸዋ ማለት ነው ለፋኖ እነዚህ ፋኖ መሪዎች ድርድር እንደጀመሩ መረጃዎች እየወጣ ይገኛል። ጌታ አስራደ፣ ማስረሻ ሰጤ፣ ፈንታው ማሐቢ፣ መከተም አሞና፣ እያሱ አባት የሚባሉት የሸዋ ሰሜን ሸዋ ዋና ፋኖ መሪዎች እነዚህ መንገድ ጀምረዋል። ለድርድር ለንግግር መንገድ መጀመራቸው ተሰምቷል። ከዚህ በፊት ካፒቴን ማስረሻ ሰጤ ከወቅት ጋር አንሰራም ያለውን አንድ ቪዲዮ አስታውሻችኋለሁ። አሁን ግን ፊቱን ወደዚህ ያዞረበት በተለይ አቅጣጫ መልክ ጥሩ ጅማሮ መሆኑን የሚያመላክት ጉዳይ ነው። ፍጻሜ እንዲያገኙኝ ምኞታችን እንገልጻለን። ከጦርነት የምናተርፈው ነገር አንዳችም ትርፍ የለም። ለዚህ እንግዲህ ጥሩ ጅማሮ ነው። ፍጻሜውን ያሳምረው። ምክንያቱም ከዋት ጋር አልሰራም ያለ ማስረሻ ሰጤ ነው። ካፒቴን ማስረሻ ሰጤ ቲንኪ ማለት እንፈልጋለን። በዛ አጋጣሚ በአንድ ቪዲዮ ካስታውሳቸው አንሰራም ያለ አሁን ግን እነዚህ በጥምረት በመሆን ሂደት ላይ መሆናቸው ተገልጿል ማለት ነው። አቶ ዘሚው ግን እንደ ኮበለለ ይመለስ አይመልስ የምናውቀው ነገር የለም። ቢሆንም ግን የራሱ ታጣቂዎች እየፈረሱ ይገኛሉ። በዛሬው ዕለት የተመለከተው አርቢጂና አብራሮ የታጠቀ መሳሪያ እስከ ሙሉ ትጥቁ በተለይ ሳሙኤል አወቀ ክፍለ ጦር አረንዛው ጎቻ ብርጌድ ተብለው የሚታወቁ በዛ አባልነትና መሪ የነበረው እንግዲህ እንደገባ እናስታውሳለን። አሁን እየፈረሰ የሚገኝበትና መንግስት ያቀርበላቸው የሰላም ጥሪ እየተቀላቀሉ የሚገኙበት እጅግ ደስ የሚልና ደስ የሚል ጅማሮ ነው። ፍጻሜው እንዲያምር ሁላችንም ከሰላምና ከሰላም ጎን በመሰለፍ የአካባቢያችን ሰላም ማስጠበቅ አለብን። ሌላኛው እጅግ አነጋገር የሆነ መረጃ እየወጣ ይገኛል። ራሻ ሰራሹ ኢትዮጵያ እየታጠቀች መሆኑ መረጃ አመላካች ነው። ወደዚህ አቅጣጫ ከማቅናታችን በፊት ግን መንግስት ይህን ሁሉ እየታጠቀ የሚገኝበት ድሮኖችንም እያመርተ የሚገኝበት እንዴት የሚሉ ብዙዎች ጥያቄ ያነሳሉ። አለመዝረፉ ነው ትልቁ ሚስጥር፣ ይሄ ብቻ ነው። ሀገራችን ብዙ ሀብቶች አሏት፣ ብዙ አቅሞችን መገንባት ትችላለች። ዘራፊዎች ሲመሯ ስለነበረ እየተዘረፈች ርቃኗን ያስቃሯት ዘራፊ መሪዎች ስለነበሩ አሁን ግን በግልጽ መንግስት አለመስረቁን እያሳየበት ሁኔታ እንጂ የሪሶርስ እጥረት ኑሮን አለመሆኑ የሚያመላክት ጉድን በዚህም እንግዲህ ኢትዮጵያ ራሽያ ሰራሽ የሆነውን የባህር ኃይል ታጥቃለች። ኤምአይ 14 የተባለው እጅግ የረቀቀ ዘመኑ የደረሰበት የተባለው በእጅጉ በእጇ ኢትዮጵያ ማስገባቷ ተገልጿል። በተለይ ይህ ሄሊኮፕተር በውቅያኖስ ባህር ላይ ማረፍ ሲፈልግ ማረፍ የሚችል እንዲሁም በደረቅ መሬት ላይ ማረፍ ሲፈልግ ማረፍ የሚችል፣ በሁለቱም አቅጣጫ እንግዲህ በፈለገው መንቀሳቀስ የሚችል መርከቦችንም ፈጣን ጀልቦችን ማውደም የሚችል፣ እንዲሁም ጸረ ቶርፔዶን የሚባለውንም ማስወንጨፍ የሚችል፣ ባህር ላይ በሚፈልገው ቦታ በሚፈልገው ሰዓት ማረፍ የሚችል፣ ሚሳኤል መተኮስ የሚችል፣ ኒኩለር አረር ተሸካሚ ቦምቦችን መጣል የሚችል ራዳር ሲስተም የተገጠመለት በመሆኑ እጅግ እጅግ ዘመናዊ የሆነውን እንግዲህ የባህር ኃይል ኢትዮጵያ ታጥቃለች። እጅግ የሚያኮራ ጉዳይ ነው። አንዳንዶች እንግዲህ የምትሳለቁ መችስ አይጠፋም። እንግዲህ የተፈጥሮ ጋዝ ስናመርትም የተሳለቁ በርካቶች ነበረ። ይፋ ሲሆን ግን እንግዲህ አፍረታቸው ራሳቸው ይውሰዱ። አሁንም መንግስት ይህን ታጥቋን እሱ ሰላሳ አምስት የተባለውን እንድታጠቅቻ በፊት በብዙ በርካቶች ሲወጣ ነበረ። ያ እውን ከሆነ በኋላ ደግሞ ዛሬ ደግሞ ይፋ እየሆነ ይገኛ ማለት ነው። ስለዚህ ሀገራችን ኢትዮጵያ ወደ እጇ ለማስገባት የባህር ኃይሏን እንግዲህ እየገፋች ብትገኛለች፣ መንግስትን በቁርጠኝነት እየሰራ ይገኛ ማለት ነው። እጅግ የሚያኮራና የሚያኮራ ጉዳይ ነው። ሰላም ለሀገራችን ያደርጉ ወደ ቻና ቤተሰቦቻቸው ለሰላም ዘፍድ እንቁም። ትዕግስት ይኑረን። በተስፋ እንራምድ። ከመንግስት ጋር አብረን እንስራ በፖለቲካ ጥቅመኞች አስፈጻሚ አንሆን። በኢላቪዶስ እስክንገና ውድ ይቻላል ቤተሰቦች መልካም ቆይታ እንዲሆንላችሁ ከወዲሁ ተመኘው።